ሰላም ውድ የጎዶልያስ ዩቲብ ቻናል ተመልካቾቻችን፣ በጎዶልያስ ዩትብ ቻናላችን በመሸጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁ ቆዩ። በዛሬው ቪዲዮችን ወደ እናንተ ይዘን የመጣ ነው የልብስ ማጠቢያ ማሽኖችን ሲሆን፣ ይህ ከጎን የምትመለከቱት የልብስ ማጠቢያ ማሽን አርዶ በመባል የሚታወቅ ብራንድ ነው። አርዶ አሪፍ የሚባል የቱርክ ብራንድ የሆነ እቃ ነው። እንደምታዩት እንግዲህ የአርዶ የልብስ ማጠቢያ ማሽን ይሄ 12 ኪሎ ግራሙ ሲሆን እንደምታዩት ሰፋ ያለ የማጠቢያና እንደገናም ደግሞ በተጨማሪነት ሰፋ ያለ የማድረቂያ ክፍል ያላቸው የማጠቢያ ማሽኖች ናቸው። እነዚህ የማጠቢያ ማሽኖች እንግዲህ 12 ኪሎ ግራሙ ባለሁለት ሞተር የማጠቢያ ማሽን ነው። ባለ ሁለት ሞተር ስንልም ማለታችን ነው የማጠቢያ ክፍሉ ለብቻው ዲናሞ ያለው እንደገና ደግሞ የማድረቂያ ክፍሉም ለብቻው የራሱ የሆነ ዲናሞ ያለው የማጠቢያ ማሽን ማለታችን ነው። ሁለቱንም በኩል ሰዓት መጠቀም እንችላለን ማለት ነው። ባለ ሁለት ሞተር ሲሆን አድቫንቴጅ እሱ ነው። እንደገና በተጨማሪነት እንግዲህ የአርዶ የልብስ ማጠቢያ ማሽን ቦዲያቸው ደብል ላየር የሚባል ነው። የኢነሩና የአውተሩ ፓርት የተለያየ ማለት ነው። ወይም የውስጠኛውና የውጭኛው ክፍል የተለያየ ቦዲ የተገጠመለት ማሽን ነው ማለት ነው። ቢያንስ በውጭ በኩል ያለው ቦዲ እንኳን ቢሰበርብን ውስጥ ላይ ያለው ቦዲ ስላለ ውሃ ወደ ውጭ እንዳይፈስ ይረዳዋል ማለት ነው። እንደገናም ደግሞ እነዚህ የማጠቢያ ማሽኖች እንግዲህ አጀስተብል የሆነ ወይም ደግሞ ከቦታ ቦታ ለማንቀሳቀስ የሚጠቅም እግር ያላቸው የማጠቢያ ማሽኖች ናቸው። ይህ የምትመለከቱት እንግዲህ አጀስተብል ነው። እንደገና እዚህ ጋር እንደምታዩት ከቦታ ቦታ እየገፋን ለማንቀሳቀስ ጎማ ያለው የማጠቢያ ማሽን ነው። በቀላሉ ከቦታ ቦታ ማዘዋወር እንችላለን ማለት ነው። ሌላው እንግዲህ እነዚህ ማጠቢያ ማሽኖች ከቧንቧ ጋር በምናገናኝበት ሰዓት ላይ ማረቂያ ክፍል ውስጥ ልብስ ከከተትን በኋላ ማለቅለቅ እንችላለን ማለት ነው። እዚህ ጋር ወተር ኢንሌት አለው። ጎሽ ሚለና እንደገና ደግሞ ስፒነር ቤቱ ላይ እንዲገባ ሁለት አማራጮች አሉት ማለት ነው። ውሃ በሚጠፋ ሰዓት ደግሞ በባልዲንግ እየጨመረን መጠቀም እንችላለን። ማኑዋል ማጠቢያ ማሽኖች ስለሆኑ ውሃ ቢጠፋብን እንኳን በቀላሉ በተጠራቀመ ውሃ፣ ቤት ውስጥ ባለ ውሃ ማጠብ እንችላለን ማለት ነው። ይህ የአርዶ የማጠቢያ ማሽን እንግዲህ እስከ 7.5 ድረስ የሚጠቀም አሪፍ ጉልበት ያለው የማጠቢያ ማሽን ነው። ዋስትናንም ደግሞ በምናይበት ሰዓት እስከ ሁለት ዓመት ድረስ ዋስትና የሚሰጥበት እቃ ስለሆነ አሪፍ የቆይታ ጊዜ አላቸው ማለት ነው። የረዥም ዓመት ዋስትና ያለው እቃ የቆይታ ጊዜው አሪፍ እንደሆነ ካምፓኒ ስለሚያምንበት ነው የረዥም ዓመት ዋስትና የሚሰጠው ማለት ነው። ይህ የአርዶ የማጠቢያ ማሽን እንግዲህ እዚህ ጋ እንደምታዩት ኖርማል እና ጀንትል የሚል የምናጥበው ልብስ አሁን ለምሳሌ ኖርማል ልብሶች እንደ ቲሸርት ሊሆን ይችላል እንደ ሸሚዝ ቀለል ቀለል ያሉ ልብሶችን እንደገና ጀንትል የሚለው ደግሞ እንዲከበድ ያሉ ልብሶችንም አማራጭ መርጠን ጀንትል ወይም ኖርማል ላይ እንደምናጥበው ልብስ እያየን አጀስት ማድረግ እንችላለን ማለት ነው። እዚጋ እንደምታዩት ደግሞ ወሽ ታይመር አለው እስከ 15 ደቂቃ ድረስ ወሽ ታይም ያለው የማጠቢያ ማሽን ነው። የምንፈልገው ደቂቃ ላይ አጀስት እናደርግለታለን። ልክ ከሰጠነው ደቂቃ በኋላ ራሱ እንዲያጠፋ እዚጋ ታይመር አለው ማለት ነው። እንደገና ሌላው ደግሞ ምንድነው እነዚህ አሁን የትኛውም አቀማመጥ ሁኔታ ላይ ቢሆኑ ውሃ ፓምፕ ስላለው በቀላሉ ውሃ ፍሳሹ ከውስጡ ማስወገድ እንዲችል ተደርጎ የተሰራ የማጠቢያ ማሽን ነው። እዚህ ጋ ደግሞ ስፒን ታይመር የሚል አለ። ስፒን ታይመሩ ደግሞ የማድረቂያ ክፍሉ ምን ያህል ደቂቃ ላድርቅ ብሎ እንትን የሚልበት ነው። እስከ አምስት ደቂቃ ድረስ አለው። ደንበኛ የሚፈልገው ሊያድርጎ ማድረቅ ይችላል። አስር ደቂቃ ቢፈልግ ይሄ አምስት የሚለው ከጨረሰ በኋላ ድጋሚ አምስት ደቂቃ መጨመር ይችላል ማለት ነው። የአርዶ 12 ኪሎ ግራም የማጠቢያ ማሽን እንግዲህ የተለያዩ አማራጮች አሉት። ከዚህም ደግሞ ከፍ ማድረግ ቢፈልግ ደንበኛው እስከ 14 ኪሎ ድረስ የሚደርስ የማጠቢያ ማሽን አለው ከፍ ከፍ ያሉ ነገሮችንም ለማጠብ ቢያስፈልግ ማለት ነው። የ12 ኪሎ ግራሙ የአርዶ ዋጋ በጎዶልያስ ስቶር እስከ 37ሺ ብር እየተሸጠ ይገኛል። በመቀጠል ደግሞ የምናገኘው እንግዲህ ላይፍ ስታር የሚለውን የማጠቢያ አይነት ሲሆን ላይፍ ስታሮችም እንግዲህ ቆንጆ ስም ካላቸው የልብስ ማጠቢያ አይነቶች ውስጥ አንዱ ነው። እነዚህ የልብስ ማጠቢያ ማሽኖች እንግዲህ እንደምታዩት በ15 ኪሎ አማራጭ የቀረቡ ናቸው። ቆንጆ የማጠቢያ ማሽን ነው። የሚጠቀሙት ዋት ከፍ ያለ ስለሆነ አሪፍ የማሸት አቅም አላቸው። እስከ 760 ዋት ድረስ የሚጠቀም የማጠቢያ ማሽን ነው። ሌላው ምንድን ነው እንግዲህ እነዚህ ማጠቢያ ማሽኖች ሞተራቸው ላይ በምንሄድበት ሰዓት ላይ ተጨማሪ ጥርስ የተገጠመላቸው የማጠቢያ ማሽኖች ናቸው። ደብል ጊር የሚባል ማለት ነው። ልክ አሁን ለኤልጂ ማሽኖች ላይ እንደምናገኘው አይነት ጥርስ ያለው የማጠቢያ ማሽን ነው። እንደገና የማድረቂያ ክፍላቸውን በምናይበት ጊዜ ሰፋ ያለ የማድረቂያ ክፍል ያላቸው የማጠቢያ አይነቶች ናቸው። ቦዲያቸውም እንግዲህ ደብል ሌየር የሚባል ነው። ደብል ሌየር መሆናቸውም እንግዲህ የበለጠ ጥንካሬ እንዲኖራቸው ያደርጋል ማለት ነው። የላይፍ ስታይል የልብስ ማጠቢያ እንግዲህ የኮሪያ ዲዛይን የሆነ አሪፍ የማጠቢያ ማሽን ነው። እዚህ ጋር እንደምትመለከቱት እንግዲህ እነዚህም እስከ 15 ደቂቃ ድረስ የማጠቢያ ደቂቃ አላቸው፣ ወይም ደግሞ ዋሽ ታይመር የምንለው ማለት ነው። የምንፈልገው ደቂቃ ላይ አጀስት እናደርግለታለን። ልክ ያን ደቂቃ ሲጨርስ ራሱ ማሽኑ ራሱ ኦፍ ያደርጋል ማለት ነው። ሌላው ደግሞ እዚህ ጋር እንደምታዩት ጀንትል ኖርማል እና ስትሮንግ የሚል የማጠብ አማራጭ አለው። እንደምናጥቦ ልብስ እያየን አጀስት እናደርግለታለን ማለት ነው። እነዚህ እንግዲህ ባለ ሁለት ሞተር የሚባል የማጠብ አይነት ስለሆነ በኩል ሰዓት ማጠቢያ ቤቱን፣ ማድረቂያ ቤቱን መጠቀም እንድንችል ተደርጎ የተሰራ የማጠቢያ ማሽን ነው። እዚህ ጋር እንደምታዩት እንግዲህ ውሃ ከቧንቧችን ጋር የምናገናኘ ከሆነ የማድረቂያ ቤቱ ላይ በዛው ማለቅለቅ እንችላለን ማለት ነው። ሌላው እዚህ ጋር እንደምታዩት እንግዲህ ፓምፕ ስላላቸው ውስጥ ያለውን ፍሳሽ በቀላሉ ማስወገድ የሚችሉ የማጠቢያ አይነቶች ናቸው የላይፍ ስታር የማጠቢያ ማሽኖች። ሌላው ደግሞ እዚህ ጋር እንደምታዩት ስፒንት ታይመር አለው። እንግዲህ ይህ የማጠቢያ ማሽን እንግዲህ ዊንጄት ድራይ የሚባል ሲስተም ስላለው እስከ 85 ፐርሰንት ያህል ድረስ የማድረቅ አቅም አለው። ያም እንግዲህ የተወሰነ ደቂቃ ብቻን ልብሳችንን ማስጣት የሚጠበቅብን ማለት ነው። ለምሳሌ ያው ማታ አጥበን ጠዋት ለብሰን መውጣት እንድንችል ይረዳናል ማለት ነው። ይህ የምታዩት የማጠቢያ ማሽን እስከ ሁለት ዓመት ድረስ የካምፓኒ ዋስትናም ስላለው አሪፍ የቆይታ ጊዜ ያላቸው የማጠቢያ ማሽኖች ናቸው። ዋጋቸው በጎዶልያስ ስቶር እስከ 52 ሺህ ብር ድረስ እየተሸጡ ይገኛሉ። በቀጣይነት የምናገኘው ደግሞ በቅርቡ ወደ ገበያ ከመጡ የልብስ ማጠቢያ ማሽኖች ውስጥ አንዱ ማዲቫ በመባል የሚታወቀው ብራንድ ሲሆን ይህ ከጎን የምትመለከቱት የልብስ ማጠቢያ ማሽን በ16 ኪሎ አማራጭ የቀረበ ነው። ውስጡንም በምንመለከትበት ጊዜ እነዚህ እንግዲህ ባለ ሁለት ሞተር የሚባሉ ናቸው። የማጠቢያ ቤቱ ሞተር ለብቻ እንደገና የማድረቂያ ቤቱ ሞተር ይሄም ለብቻው ያለው ማለት ነው። ወይም ሁለቱንም ማጠቢያ ቤቱንም ሊሆን ይችላል ማድረቂያ ቤቱን በኩል ሰዓት መጠቀም እንድንችል ተደርጎ የተዘጋጁ ናቸው። ቦዲያቸው ላይ በምንሄድበት ሰዓት ደግሞ እነዚህ የማጠቢያ ማሽኖች እንግዲህ ደብል ሌየር የሆኑ የማጠቢያ ማሽኖች ናቸው። አሪፍ ጥንካሬ ወይም አሪፍ ቦዲ ያላቸው የማጠቢያ ማሽኖች ናቸው። የሚጠቀሙትም ዋት እንግዲህ እነዚህ እስከ 790 ዋት ድረስ ነው። 16 ኪሎ ስለሆነ ከፍ ከፍ ያሉ ነገሮችንም ማጠብ ብንፈልግ ማጠብ እንድንችል ተደርጎ የተዘጋጁ ናቸው። ይህ የማጠቢያ ማሽን እንግዲህ እዚጋ እንደምታዩት የራሱ ኤር ቱርቦ ድራይ የሚባል የተገጠመለት ነው። እስከ 85 ፐርሰንት ድረስ ያህል የማረቃቀም ያላቸው ናቸው። ቶሎ የፈጣን የማረቃቀምን የሚጠቀሙ ናቸው ማለት ነው። ማኑዋል እንደመሆኑ መጠን ያ ሙሉ ለሙሉ ስለማያደርቁ ማኑዋል ሲሆኑ ግን 85 ማለት እንግዲህ ኦልሞስት እንደደረቀ ነው የሚቆጠረው። የተወሰነ ደቂቃ ብቻ ነው ማስታት የሚጠበቅብን ማለት ነው። ሌላው እንግዲህ ቦዲያቸው ደብል ሌየር ነው ብለናል። ውስጣቸው ላይ በምንሄድበት ሰዓት ደግሞ እነዚህ ተጨማሪ ጊር ያላቸው ናቸው። የሞተር ታይፓቸው አሪፍ፣ ቆሻሻን የማስለቀቅ አቅም እንዲኖራቸው ጊር ተጨምሮ የተገጠመላቸው ናቸው ማለት ነው። ሰፋ ያለ የማሻ ክፍል እንደገና ሰፋ ያለ ደግሞ የማድረቂያ ክፍልም ያላቸው የማጠቢያ ማሽኖች ናቸው። እነዚህ የማጠቢያ ማሽኖች እንግዲህ በቀላሉ ከቦታ ቦታ ማንቀሳቀስ እንድንችል ተደርጎ የተሰሩ ክብደታቸው ብዙም ያልሆነ የማጠቢያ ማሽኖች ናቸው። እዚህ ጋ የምንመለከተው እንግዲህ የራሳቸው የሆነ ዎሽ ታይመር፣ ድሬን ሴሌክተር ወሽ ሴሌክተር እና ስፒን ታይመር የሚባል አላቸው። ወሽ ታይመር ማለት ምን ማለት ነው ብለን ብንመለከት እንግዲህ የምናጥብበትን ደቂቃ አጀስት የምናደርግበት ነው። 6 ደቂቃ ሊሆን ይችላል እስከ 15 ደቂቃ ድረስ አማራጭ አላቸው እነዚህ ደንበኛ የሚፈልገው ለአጀስት ያደርጋቸዋል። ከዛ ልክ ያ የሰጠነው ደቂቃ ሲያልቅ ራሱ ማሽኑ ኦፍ ያደርጋል ማለት ነው። እዚህ ጋር እንደምንመለከተው ደግሞ ወሽ እና ድሬን የሚል አለ። ይሄ ፍሳሽ ማስወገጃ ነው። እነዚህም እንግዲህ የራሳቸው የሆነ ፓምፕ ስላላቸው በየትኛው የሚያቀማመጡ ሁኔታ ውስጥ ውሃውን እንዲደፋልን በምናዝበት ሰዓት ላይ መድፋት ይችላል ማለት ነው። እንደገና ደግሞ እዚህ ጋር የምናጥበውን ልብስ የምንመርጥበት አማራጭ አለ። ኖርማልና ጀንትል፣ እንደገና ስትሮንግ የሚል አለ። የምንፈልገው ላይ አጀስት እናደርግለትና ልክ ሲጨርስ ወይም ደግሞ የሰጠነው ደቂቃ ሲጨርስ ራሱ ያጠፋል ማለት ነው። እዚጋ እንደምንመለከተው ደግሞ ስፒን ታይመር የሚል አለ። እስከ አምስት ደቂቃ ድረስ አላቸው እነዚህ። 8ት ፐርሰንት ነው እንግዲህ የሚያደርቀው ብለናል። ደንበኛ የሚፈልገው ደቂቃ ላይ አጀስት ያደርገውና ልክ ደቂቃ ሲያልቅ ራሱ ይዘጋል ማለት ነው። ዋታቸውንም በቅድም ነው እስከ 7097 ስለሆነ የትኛውንም ኮንፈርትም ሊሆን ይችላል፣ ብድርስም ሊሆን ይችላል ማጠብ እንዲችሉ ተደርገው የተዘጋጁ ናቸው። እነዚህ የማጠቢያ ማሽኖች እንግዲህ ዋስናቸውም በምንመለከትበት ጊዜ እስከ ሁለት ዓመት የሚደርስ ዋስትና የሚሰጥባቸው እቃዎች ናቸው። ስፔርም እንደ ልብ ማግኘት ይቻላል፣ መለዋወጫ እንደ ልብ አላቸው። በጎደ ውስጥ የነዚህ የማዲፋ 16 ኪሎ ማጠቢያ ማሽን ዋጋ ስካርባ 2000 የኢትዮጵያ ብር ደስ እየተሸጠ ይገኛል። ውድ የጎዶላስ ዩቱብ ቻናል ተመልካቾቻችን የዛሬ ቪዲችን ይሄን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሶስቱ ማድራሻችን ማለትም ቁጥር 1 ፊጋ መብራት ሳይሻገሩ ስማድልን ጻለ፣ እንዲሁም ቁጥር 2 ሲቪ ሰርቪስ ዩኒቨርሲቲ ፊት ለፊት ወይም ደግሞ ካፋንት ሱፐርማርኬት ታጠገብ ቁጥር 3 ከታ መዳን ያገኙናል። እንዲሁም በስልክ ቁጥር 0963180181 ወይም ደግሞ በስልክ ቁጥር 0116597220 0116597030 ላይ ቢደውሉ ያገኙናል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ እንድናቀርብ የሚፈልጉትን እቃ ኮሜንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።